አሰላሙ አሌይኩም ወረህማቱላሂ ወበረካትሁ። ውድና እየተከበራችሁ የኢትዮ ቤተሰቦቻችን እንዴት ናችሁ? እንዴት አደራችሁ? ደህና ናችሁ ወይ? እንዲሁም አዲስ የሆናችሁ ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ፣ ተከታተሉን። ኢንሻ አላህ የውም ጁምአ ነው ዛሬ። የጁምአ ብሎጌን ሁላችሁም በጉጉት እንደምጠብቁ ተስፋ አለ። ስለዚህ ዛሬ እንግዲህ ቁርሳችንን በዚህ በሚያምር ፍርፍር ተጀምሯል ማሻአላህ። አራህማን ያምራል። እዚህ ጋር ደሞ ማሜ ግድ ነው ዳቦ ይበላል፣ በዳቦ ነው የሚበላ። ዝም ብዬ ነው ማለት ድቅቅ እንደምታዩት ራሱ መብራት። በዳቦ ደሞ ሻያችን አለ። ኮብ ላይ ሲሆን እንትን ያለ ይመስላል። ዩት የማማዬ ማለት ነው ብርጭቃ እት ቀይ ነው ማሻለው ራህማን እና የኛ ደግሞ እኛ ለም ደብናን በከው በዚህ ነው የምንጠጣ። ስለዚህ ውሏችን ይሄን ይመስላል። አጀመመራችን መመራችን ማለት እስኪ ደግሞ ውሏችን በደንብ እናያለን። ጧት ጧት እኔ ስሰራ ማድቀርው የጧት እንቅልፍ የጧት ድምፅ ያው የእንቅልፍ መነሻው ስለሆነ ትንሽ ይከብዳል። ለዛ ነው አሁን ቁርሳችን በረደ። ኑ ኑን ብላ ቤተሰብ

እንጂ ተይ፣ ጨርሻለች። ይሄን ይመስላል። የቁርስ ውሎን ያሳምራል። ታውቃላችሁ አይደለ? ቁርሳችሁ ሲያምር ውላችሁም እምር ይላል፣ ደስ እያለ ብሩህ ሆኖ፣ ለምን ሀይ የሆናችሁ ማለት ነው። አሁን ወደ ማንሳት የቤተሰብ ያው፣ እንግዳ አለብኝ ዛሬ። እንደዚህ ስጋ አወጣሁኝ ውሃ ላይ ከተኩ እና በመቀጠል ዛሬ በአስራ ስት ቀኗ ፋፋያችን?

ድ ሁን ማማ ጋር ጦርነት ነው። ፓፓዬ ብሶ ይሆናል። ቡና ቆስሏል። እረ ማሻአላህ ብስል ብሏል። ደግሞ ገና ነው ደስ የሚለው ደግሞ ማለት ነው እያለ ነው የሚደርሰው። ይሄ ደግሞ ሌላ መስሏል። የቤተሰቦቼ ፓፓያ ዱቄት ውስጥ ከተስኩ ማለት ለሁን አሰጋግም ከልጆች ከልጅሽ ይወሳሉ ነው አሁን የሚለኝ ሰው አያጣም። ግን አሁን ቆረስኩ ማለት በቃ አስቡት፣ እንትኑ ዱቄት ውስጥ ላልቀብረው ነው ማለት ከትችው እንትን ሲል ይሄ ብስል ይላል ከሰዓቱ ለምሳ ሰዓቱ ማለት ነው፣ እና አታጣውም ብዬ ነው። ስለዚህ አሁን ደግሞ ዱቄታችንን እዚህ ጋር አድርጊያለሁኝ። ዳቦን ትልል ማለት ነው። ዳቦ ነጋገር ማቴሪያሎችን አስገብቻለሁ ከታች ናቸው ቸው የሚያስፈልገው አሁን እናቦካለን። እንደዚች አቦካት ከዛ በፌስታል ቀልላትና ትቀመጣለች ማለት ነው። ዛሬ በመጥበሻ ያለቦካት እንትን ይሄ ማታ ፓስታ ሰርችበት መጥበሻ ቆሻል። ስለዚህ አልታጠብም፣ በሳህን አርታለሁ ቤተሰብ በመቀጠል ቤታችን እናጸዳለን። እስቶቤን ውጭ ላይ አድርጊያለሁ እቃ ቤቴን ሰራት ነው ይጨርሻለሁኝ። ከዛ ሳሎኔ ደግሞ ያው አላን እንትን አለን የምቀየረው ነገር የለኝም። ጠጋለሁ በደንብ እሰትራለሁ። እዚጋ ሚኔታ ግላስ ደግሞ ያው ገና ነው ማስተካከል ነው ቀያየሩ ያለሁ ሁሉንም። ስለዚህ ዛሬ ፈጠንፈጠን የመማረገው ቪዲዮ ለምን ሳምንት ዕለታ እየተመመች ውህታችን Uh, አልሐምዱሊላህ እየሻረች ነው መፍትሄ ያላት አልሐምዱሊላህ፣ ወሽኩር በጣም ነውጣ ጣላት ዛሬ ደሞ የደስደስ ቁርአኑ አላበቀም ቢመጡ ደስ ይለኛል። ኢንሻአላህ ጁምአን ያ እንዳይሰማቸው ጥሩ ህይወት ጥሩ ቤት ነበር ያላት፣ እሷም ጥሩ ስራ እና መተው ቢውሉ ደስ ይለኛል። ምክንያቱም መስራት አይቀርም ዙሮ። ስለዚህ ሊመጡ ይችላሉ በእዝኔላ ምሳ ሰዓት ላይ እኔ ቶሎ ቶሎ ላፍ ላፍ ላፍ ብዬ ቤቴን አጸዳለሁ። ባይመጡም ደግሞ ሰዓት ቅሰን ይዘን እንሄዳለን ማለት ነው፣ እኔና ማሜ እና እስኪ ወደ ቤት ማጽዳት። እሺ ውድ ቤተሰቦች ይ ከእስኪ ከግቢ ልጅ እሙቲ ከግቢያችን እንጀምር። ግቢ እንደዚህ ፈአደረ ሽንት ቤት የማጸዳው ገና ነው፣ ፀሐው እንደምታዩት ያው ቅድሚያ ሰውም ሊመጣም ላይ መጣም ይችላል። እና ቅድሚያ የምናጸደው ቤታችን ነው አይደለ? መግቢያችንን። ስለዚህ እንደዚህ ፏፏፏፈሽ አድርጌ ጨራረስኩኝ። እቃ ቤታችንንም እንደዚህ ፏፏ አደረገን። ከዛ ሳሎናችን ማሻላ እንደዚህ ስትር አድርጌዋለሁ። እዛ ጋ ጆክ ብርጭቆ ነው የሚቀረኝ። እሱን ደግሞ ቃሳጥብ አስተካክለዋለሁ ማለት ነው። እንደዚህ ያምራል። ማሻላ ረህማን ፖዚቲቭ ታደረግን በኋላ ከዛ ሚኒታ ክላስ ስላለ አባቴ እንደዚህ ፋ አደረግኩኝ። ማሻአላህ ጽድ ታደረግን በቃ የምንፈልገውን ነገር አደረግኩ ጨረስኩኝ። ከዛ በመቀጠል ወዴት ነው የምሄደው? እዚህ ጋ ደግሞ ስጋዬን አጥቤያለሁ፣ ቤት ነበረኝ በረዶ ለቆ አልሃምዱሊላህ። እዚጋ ደሞ ሽንኩርት አለ፣ ቲማቲም አለ፣ ነጭ ሽንኩርት አለ፣ ካሮት አለ፣ ሴኔጋል አለ፣ የሮዝ አለ። ማፍጫ ዜ ተቀምጧል። ኩሽኔንም አጽድቻለሁ። ከሰሌን አዘጋጅቻለሁ። አሁን ወደየት ነው? ቤተሰብ ቤት ሽንኩርታችን እንደዚህ በማረ መልኩ ፈጫሁን፣ ቲማቲም እንድትጨቷል። እዚች ጋር ደግሞ የሩዜ እንደዚህ ተዘጋጅቼ ጨረስኩኝ። ከዛ ከዛ እዚህ ጋር ደግሞ ከሰሉ እየከሰለ ነው። ማሻላ አንድ እሳችን ጣድ፣ ትንሽ ጣድን፣ ትንሽ እናራግበዋለን። ከሰሉ ብዙ ስለሆነ እስከምትያያዝ ድረስ አስነት እየተያዘ ነው። ከዛ በመቀጠል ወጤን ለምን እዚህ ያመጣሁት ኩሽና፣ ለምን አላረኩትም የሚለው እቃዬ ዘይተያችኋል አይደለ? አራት ሰዓት ሆኗል። ሻርፕ እቃዬን እያጠብኩ እዚህ ወጤን እዚህ ይሰራለሁ ማለት ነው፣ ለእኔ ይቀርበኛል። እና አንድ ነገር እስኪ ግን ቡና እየቆላሁኝ ለእናንተ አስተያየት ኮመንት ላይ እየጻፋችሁልኝን ዱአ እያደረግኩላችሁ እንሻአላህ እየታዘብኩት የታዘብኩት ስዕል

ምን የሚቀርበኛል? ጎን በጎን እዚህ ማቴሪያሎች አሉ። እዛ ጋ ደግሞ ውሃ እያፈላሁ ነው። ሮዜንም ሮዜንም ማጠብ ያለሁ እንደዚህ እዚ ጋ ሬድ ሬዲ ነው ይሄ። ስለዚህ እዚሁ ሰራሉ ማለት ነው። አሁን ወደ ዕቃ ማለቅለቅ። ዛሬ ይገርማቸዋል ጎረቤት ቤት የለምና፣ ማማ የኔ ጋለች ጦርነት ታይዘናም ቡጤ ልጅ ለምዳ በቃ ልጆች የሉም ምና ጎረቤት ግማሹ ተማሪ አንዷ ደግሞ የለች አያቷ ጋር ሄዳለች፣ እና አብራ ልጅ ጋር እንደርቃለን። እሺ ውድ ቤተሰብ እቃይን አጥቤ ጨረስኩ። እዚ ጋር ደግሞ ወጤ ማሻላህ፣ ቁጭ ሱት ወጤም እዚ ጋር እየተንተከተከ ነው። ደግሞ ሩዛችን በስላለች በመቀጠል በመቀጠል እስኪ ዳቧችንን ኮፍ ብሎ አሊጡ አላለም። የሚለው አብረኒ ቢስሚላ አታሳፍረኝ ያለሽ ይ ታያቸውታ ጀልታ ጠው በደንብ ከዛ እዚህኛው ጋር እናደርጋለን። ኮባ እስኪ ልቁረጥ። አብረን አሁን ቀጥታ ወዴት ነው የምንሄደው? ብላይዘን ወደ ጓሯችን ጓሯችን ጓሮ ያው ሁሌ ፏ ነው። እዚህ ጋር ሙዚየ ያለ ሙዚየ የሙዚየ ኮባ ይሄ ተዘንጦላል። ለምሳሌ እንደዚህ ማድረግ ብቻ እችን ፏ አድርገን አጥብና አጥባለሁ። ግድ ነው። አቧራ ቆሻሻ አያጠውም። ከዛ ዳቧችን እንደገራለሁ። ሳ 50 ነው ሲሆን አምስት ሰዓት ተኩል ሆኗል። ማሻላ በጣም ጨረስኩ፣ ምንም አልኩ። አሁን ቡናና ዳቦ ነው የቀረው። እንደዚህ ኮባይን አጣጣኩኝ፣ ከዛ ሊጣች ነው ማሻላ ሆኗል። እዚች ጋርም ካክሮ ኮባይን አደርግና ሊጤን አደርግና ከዛ አንዴ ኩፍ ይላል እለው ላይ ማለት ነው። ቤተሰብ ሰብ እንደዚህ ግጥ ማርግ ያለው አንዴ ኩፍ ካለ በኋላ እለው ላይ እጥደዋለሁ ማለት ነው። እና ቤተሰብ ይሄ ሁላችሁ ስራችን እንደዚህ። ወየ ፍቅሬ መልስጥሽ። እና ቤተሰቦች ህይወት እችን ማንከሽከሻዬን ማማዬ ሰባራችብኝ፣ ምንም ማድረግ አይቻልም። ድሮ ቢሆን ተመተንም አይጠገብም። እስከምገዛ ገበያ ቀን ድረስ በዚህ እንቆላለን። እና ለኮመንታችሁ መልስ የምሰጠው ምንድን ነው? ተብቃቅቶ እንደማትኖሪ የምኮምቱልኝ ማለት የምኮምቱልኝ ስል አሁን እኔ ያለሽን ተብቃቅተሽ ምናምን ምናምን ነው የምትኖሪው። ግድ ታዬ እኮ ነው ይህ እህቴ። እንደዚህ እኮ ካልኖርኩ ትዳር መመስረትማ መያዝም አልችልም፣ መውለድማ ብዙ ብዙ ብዙ መኖር ራሱ አልችልም። ለምን ሰው እንደ ቤቱ እንደ ጎረቤቱ አይደለም ተብሏል እኮ ተረቱ። ስለዚህ ግደታ ነው እና ደግሞ ኮመንታቶሮች ባሌ ብሎኝም ቢያለኝ አንዱን ይዤ እንደዚህ አድርጌ ነው ዱኒያ ወላሂ አትሞላም ዱኒያ እኮ ሁላችንንም ሀብታም አታደርግም ሀብታም አታደርግም ለምሳሌ ነው ቤቴን አልገረፍኩም በእርግጥ ያልገረፍኩበት ምክንያት አለኝ እኔ ሲቀጥል ደግሞ በቃ ገና አልገረፍኩም ምናምን አንዷ ዱባይ ሄጄ አልሄድም ለምን ሄዳለሁኝ ለምን ዱኒያ እኮ ነው መቼ አገር እኮ ስንሄድ ያልፍልኛል፣ ማለት ላ አበደል። እሺ ሄድኩኝ እኔ እኮ ምኖሮ የኗሪያና ኗሪ ነው። የመዳምን ቤት ለፍተን ከዛ መተን ሀገራችን እንዴት ነው የምንሰራው ምናምን ትላላችሁ። እንዳረቡ እንደምትሰሩት ነው ለቤትሽ በሞራንሽ። እሺ ዛሬ አንዷን፣ ንገ አንዷን፣ ከነገ ወዲያ አንዷን አመታት ሄዱን እንበል። ድራሽንም አጣሽ። ለምሳሌ አግብተሽ ሄድሽ ወንደሽ ሀሳብ ደግሞ ያላገባችሁ ገና አዲስ ስለሆናችሁ እርም እኮ መሄዳል እርም ይሄዳል መውለድ ያምርሻል ብዙ ነገር ጉልበት ሻል ቃል ባረብ ሀገር እንቅልፍ አተኚ አሁን እዚህ ያለ ለምሳሌ ጧት ተፍ ተፍ ተፍ አለን ከጧት ስራ ሊበዛ ይችላል አዎ ሰራው ከሰዓት ምን እንሰራለን ምንም የለም በቃ ራሴ መጠበቂያ የሰዓት ነው ሲቀጥል ደግሞ ለቤቴ ነው ከዛ ማታ በሰዓት በጊዜ ይተኛለች። አያችሁ ታደል ልዩነቱ። አረብ አገር ግን ሌት ስንት ሰዓት ነው የምንተኛ? አስር ሰዓት በዚህ በዛ አራት ሰዓት ከዛ ደግሞ ፈጅርም ሊሆን ይችላል። አንዳንዱ እንደ በጣም በጊዜ ተኛ ተብሎ ስድስት ሰዓት ነው ሌት። በእናንተ ስንት ሰዓት ነው? አስራ ሁለት ሰዓት እንደዚያ። ስለዚህ ለምን ራሳችሁን ቶሎ ትዳራችሁን እንትን መስርቱ። ህይወት እኮ የሚባል ላይፍ እኮ የሚባል ነገር አለ። በነገራችን ላይ እድሜያችን በሄደ ቁጥር እኮ የኛ ስሜት ይሞታል፣ የሴት ስሜት ትዳር አብደና አናስበው። ልጅስ እንዴት ነው? ያሁን ልጅ እኮ እንደድሮ አይደለም። ልጅ በጣም መስዋዕት ይላል፣ በጣም በጣም ጉልበት ይፈልጋል። ሀቂቃታል እሺ። የለሽም እንዴት ነው? ጉልበትሽ የለም፣ ልጅነት የለም። እንዴት ነው ልጅሽ ታሳድጋት አስረጂ። እሺ እድሜሽ ደ ማን ጉልበትሽ አለቀ። ማን ነው ወንድ ልጅ የኢትዮጵያ ኢትዮጵያ ወንድ እኮ ከባድ ነው። አብልኝ ልሻል፣ አጠጭኝ አጠጭኝ ልሻል፣ አብልኝ ልሻል፣ ተንከባከብኝ ልሻል። የኢትዮጵያ ወንድ ማለት እኮ የማያርግ ሕፃን ላይ በዩ የማያድግ በቃ የማያርግ ህጻ ልጅ ይለ አሁን አፍናኔ ለምሳሌ ታድጋለች፣ ከእለት እለት ትረዳኛለች፣ ታገዘኛለች። ባለም አይረዳሽም፣ አይደለም የራሱ የሆነ ስራ አለው። አምጥቶ ከውጭ ሰርቶ ያቀርባል። አይሻው አይደለ? ግን ባል ሁሌ ህፃን ነው። ሁሌ እንከባከቢዋለሽ። እሺ፣ አረብ አገር ጉልበትሽ አልቆ ማነው ባልሽን የሚጠብቅልሽ? ትቶሽ ይሄዳል። ክላስ እራስሽን መጠበቅ ትሰንፊያለሽ። እርምሽ በሄደ ቁጥር እንደ ማረጥ ይመጣል። እውነቴን ነው። ሁሉም ነገር እርሜሽ እንዳለ ሆኖ ብትቀጥይበት ሁሌ እሸት ነው። ሴትሽ እኮ አበባ ነን። ግን የነሳ ሞራንሽ ስሜትሽ ሙቶ እንደገና ከሰላሳ ዓመት በላይ ከሆነሽ በቃ የመዋብም ቤትሽንም የማያዝ በረድ እያለ እንዲ የለበለበብኝ የመዋብም በቃ ብዙ ነገርሽ ይሞታል ይሞታል። ካላስ ለምን ናይ ቶሎ ሀገርሽ ናይ እህቴ ወላሂ እውነቴን ነው ናይ እኔ ብዙ ጊዜ ስለታዘብኳቸው ነው። ነይ ስሪ ብታምንም ባታምኒም ሀያ አራት አመት የሚጨረስኩ ነው ሀያ አራት አመት አልሐምዱሊላህ። ሁለት ሺ አስር መጨረሻ ላይ የኮሌጅ ተማሪ ነበርኩ። ትቸው ሄድኩ አረብ ሀገር አስቡት

ቤት ጉልበትሽ አለቀ አለቀ። እዚህ መተሽ ናለ ስራ ከና ወይ የኢትዮጵያ ኑሮ ወይ እሺ ያንደስ በለሃቢቲ ያደርሽበት ነው። ልቅስ ቡና ያለቀ እንደዚህ ቆም እየሆኗል። አክስቴ፣ አጎቴ፣ ቅማቴ፣ ቅማሌ እያልሽ ገንዘብሽን አታባክሊ። ነይ ቶሎ ነይ ባለሽ ስሪ። ደግሞ ሰነፍ ሴት ሰነፍ ሞራሪሽ ሰነፍ ከሆነ ሽ ጊዜ ጉልበት ቢኖርሽ ሰነፍ ነሽ። ለምን በነገራችን ላይ ጉልበት ብቻውን ተግባር የለውም። ጉልበት አእምሮ ስራ ነው። ይሄን እሰራዋለሁ ይሄን እናደርገዋለሁ ብለሽ ካሰብሽ ወላሂ የማታደርጊውን የማትሰደው የለም። ደግሞ ሴት ልጅ ሴት እኮ ብልህ ነን። ሴት እኮ ትልቅ ጉልበት ነው ያለን። ጉልበት ይሄን ሌላ ጋር ነው አእምሮሽ ጋር ነው አእምሮሽ። ይሄን እናደርጋለሁ ካለሽ በቃ ታደርጊዋለሽ። ላኪን ግን አላደርገውም ብለሽ ካሰብሽ በቃ ሁሌ ወድቅነሽ፣ አንቺ ሰነፍነሽ፣ ሰነፍ ህይወትሽን ራስሽን ቤትሽን ኑሪ ይሄ ተይዋ ነይ ቶሎ አገርሽ ነይ ኑሮሽ ምሪ ህይወትሽን ኑሪ የሴው ቤት አይመርሽ የራስሽንም ቤት መስርች እንጂ እህቶቼ ስሜታዊ ስለሆንኩ በጣም ይቅርታ ለእናንተው ነው ወዳችኋለሁ ቡና ይሄን ይመስላል ቆንጆ ሆኗል እንግዶቹ ይመጣሉ ይገርማችኋል እቺ ዳቦ መታሰቅናት እንግዲህ ምንም ማረግ አልችልም አጋግራታለሁ መቼም ላንዴ ሳትሆን አቀርም እና ደግሞ ስለምታበረታቱኝ አስተያየታችሁ ከልብ አመሰግናለሁ። የእናንተ ድጋፍ ለኔ ሞራል ነው። በቃ ለወደፊት ምን ያህል ሞራል እንደሚጨምር እያረጋችሁ ነው። ወዳቸዋለሁኝ አው ፉቦል አስቀየሙ። በመቀጠል ዳቦይ ነጥዳለሁ። ሶደቃ አዘናላ እንደኛ ዛ